ሰላም ጤና ስትልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ጥቅምት 17 ቀን 2018 ዓ ም የቀን ዜናዎቹን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ይለፍ። ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ በነገ ዕለት እንደሚካሄድ ተገለጸ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባውን ነገ ጥቅምት 18 ቀን 2018 ዓም ከጠዋቱ 2 ሰዓት ከ30 ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ይካሄዳል። ምክር ቤቱ በነገ ዕለት በሚያካሄደው መደበኛ ስብሰባውም የፓርላማ አባላት ላቀረቧቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ እንደሚሰጡ ይጠበቃል አድርጓል የፓርላማ አባላቱም እስካለፈው ሰኞ ድረስ ጥያቄዎቻችን አስገብተው እንዲያጠናቅቁ የተነገራቸው ከሳምንት በፊት እንደነበርም ተጠቁሟል። ጠቅላይ ሚኒስትሩ በነገው እለት የሚገኙበት መደበኛ ስብሰባ በአመት ውስጥ በፓርላማ በመገኘት ለጥያቄዎች ምላሽ ከሚሰጡባቸው ሶስት ሁነቶች የመጀመሪያ ይሆናል ተብሏል። በ2008 ዓ ም የወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ የሪፐብሊካኑ ፕሬዝዳንት የፌዴራል መንግስት እቅድ ካቀረቡ በኋላ ጠቅላይ ሚኒስትሩ በፓርላማው በመገኘት ገለጻ ማድረግ እንዳለባቸው ይደነግጋል። ፕሬዝዳንት አያዝቀስላሴ የፌዴራል መንግስት መንግስት የዘንድሮን አመት እቅድ ተወካዮችና የፌዴሬሽን ምክር ቤቶች አባላት ያቀረቡት መስከረም 26 ቀን 2018 ዓ ም ነበር። የህዝብ ተወካዮች ምክር ቤትም ከዚህ ይፋዊ መክፈቻ በኋላ መደበኛ ስብሰባ ያካሄደው ለአንድ ጊዜ ብቻ ነው። ምክር ቤቱ የአምስተኛ ዓመት ሁለተኛ መደበኛ ስብሰባውን ነገ ማክሰኞ ጥቅምት 18 ቀን 2018 ዓ ም እንደሚያካሄድም ለፓርላማ አባላት መረጃዎችን በሚያሰራጭበት የቴሌግራም ቻናሉ ባሳለፍነው ቅዳሜ ዕለት ቢያስታውቅም አጀንዳውን ከመግለጽ መቆጠቡን የምክር ቤቱ ምንጮች ገልጸዋል። ሆኖም በዚሁ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተወካዮች ምክር ቤት ተገኝተው ለአባላቱ ጥያቄዎች ምላሽ እንደሚሰጡ ማረጋገጣቸውን ከምክር ቤቱ አባላት የተገኙ መረጃዎች ይጠቁማሉ። በተጨማሪ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ እንደሚጠበቅ ናሁ ቴሌቪዥን ከምክር ቤቱ ያገኘው መረጃ አመላክቷል። በእለቱ በሚካሄደው የምክር ቤት መደበኛ ስብሰባም በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፖለቲካ ፓርቲዎች ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን የስብሰባውን ሙሉ ሂደትን በቀጥታ ስርጭት ለህዝብ የሚተላለፍ ይሆናል። ኢትዮጵያ የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበትና በእጅጉ የሚያሳዝን ስትልተቸች ተቸች። በብራሰልስ የሚገኘው ኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ኤምባሲ የአውሮፓ ህብረትና ግብጽ በጋራ ባወጡት መግለጫ ላይ ጠንካራ ትችት ሰንዝረዋል። ኤምባሲው የህብረቱን አቋም ችግር ያለበትና በእጅጉ የሚያሳዝን ሲልም ገልጾታል። ኤምባሲው ባሳለፍነው ሐሙስ ጥቅምት 13 ቀን 2018 ዓም ባወጣው መግለጫ የአውሮፓ ህብረትና የግብፅን የጋራ መግለጫ ግብጽ በናይል ወንዝ ላይ የምታራመደውን የቅኝ ገዥነት እሳቤ እንዲሁም የጠቅላይነት ፍላጎት የሚያስተጋ ያባ ና ሌሎች ተፋሰስ አገራትን ምልከታ ና ጥቅም ሙሉ በሙሉ ችላ ያለ ነው ሲልም ገልጸዋል። የአባይን ወንዝ 11 ተፋሰስ ሀገሮች እንዳሉት መዘንጋት የለበትም ያለው የኤምባሲው መግለጫ አክሎም የአውሮፓ ህብረትና ና የግብጽ መግለጫ ከሳራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊየን የሚጠጉ ሰዎችን መብት፣ ምኞትና ህልውና ሙሉ በሙሉ የሚሽር ነው ብሎታል። የአውሮፓ ህብረት ና ግብጽ ጥቅምት 12 ቀን 2018 ዓ.ም ያወጡት የጋራ መግለጫ የግብጽ አውሮፓ ህብረት የውሃ አጋርነት የጋራ ትብብርን ጨምሮ በሁለትዮሽ በአካባቢያዊ ና በዓለም አቀፍ ደረጃ ከው ከዶሃ ጋር በተለያዩ ጉዳዮች ላይ አብረው እንሰራለንም ሲል ያትታል። በተጨማሪም ግብጽ በውሃ እጥረት ምክንያት በናይል ወንዝ ላይ በከፍተኛ ሁኔታ ጥገኛ መሆኗን ግንዛቤ ውስጥ በማስገባት በተለይም የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ ከግብጽ የውሃ ደህንነት ጋር በተያያዙ የውሃ ጉዳዮች ላይ ከዓለም አቀፉ ሕጎች ጋር በተጣጣመ መልኩ የግብጽን የውሃ ደህንነት የተረጋገጠ የሆን ዘንድ ለግብጽ ድጋፋችን እንሰጣለን ብለዋል። ይህንም ተከትሎ በብራሰልስ የሚገኘው የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ኤምባሲ ባወጣው መግለጫ የአውሮፓ ሕብረት ከግብጽ ጋር በመሆን በሁለትዮሽ መድረክ ላይ ኢትዮጵያን ዝቅ በማድረግ በማድረግ የጋራ መግለጫውን በኢትዮጵያ ላይ የተሳሳቱ አድሏዊነትና የተቃርኖ አቋሞችን የሚያስተጋባ እንዲሁም በኢትዮጵያና ና በአውሮፓ መካከል ካለው ታሪካዊ ግንኙነት ጋር የሚቃረነው ሲሉ ኮንነውታል። የተከበራችሁ ተመልካቾቻችን የዚህን ዜና ዝርዝር በምሽት የዜና ወጃችን የምናቀርብላችሁ ይሆናል። በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ መሆናቸውን የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግር የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ድርጅቱ አማራ ክልልን በተመለከተ በወጣው የስራ ሁኔታ ግምገማ ሪፖርት በተለይ በመተማና በምስራቅ አማራ አካባቢዎች ያሉ የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎቱም ያሉት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድተዋል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ግጭት ባለበት ክልል ውስጥ የሰብአዊ አጋሮችን ስራዎች መቀጠል እንዲችሉ ትራንስፖርት ማከማቻና ቅንጅትን ጨምሮ የጋራ አገልግሎቶች ማቅረብ መቀጠሉን ገልጿል። ሪፖርቱ እንዳመላከተውም የሎጂስቲክስ ክላስተር በመስከረም ወር 2018 ዓ.ም 172 ኪዩቢክ ሜትር ሰባዊ እርዳታ ወደ ክልሉ እንዲላክ አመቻችቷል። ይህም ከጥር ወር 2017 ዓ.ም ጀምሮ የተጓጓዘውን አጠቃላይ መጠን 7711 ኪዩቢክ ሜትር ያደርሰዋል ተብሏል። ቀጣይነት ጥረት እየተደረገ መሆኑን የገለጸው ሪፖርቱ የጸጥታ ሁኔታ ተለዋጭ በሆነ ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀሳቸውን ወሳኝ መሆኑን ጠቅሷል። በተጠቀሰው በተጠቀሰው ጊዜ ውስጥም 11 የጭነት መኪኖች ያቀፉ ሶስት ሰብዓዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡና በክልል ውስጥ እንዲንቀሳቀሱ ተደርጓል ተብሏል። በቅንጅት ተሽከርካሪዎችን በአንድ ላይ መንቀሳቀሳቸው የአጋር ተሽከርካሪዎችን ወደ ተለያዩ ክልል ክፍሎች በሰላም እንዲንቀሳቀሱ በመደገፍ ረገድ ወሳኝ ነበር ያለው ክላስተሩ፣ ይህንንም የሕይወት አድን ፕሮግራሞች እንዲቀጥሉ አስችሏል ተብሏል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ ምርጫ ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተልዎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ወደ ውጭ ዜናዎች እናልፋለን። የሱዳን ፓራሚሊተሪ የፈጥኖ ደራሽ ኃይል ቡድን በሱዳን ቁልፍ ከተማ መያዙን ገለጸ። ከሱዳን ጦር ጋር እየተፋለመ የሚገኘው ፈጥኖ ደራሽ ኃይል አሬሴፍ ምዕራባዊቷን አል ፋሽር ከተማ መቆጣጠሩን አስታውቋል። ይህም በሱዳን እየተካሄደ ባለው የእርስበርስ ጦርነት ላይ ትልቅ ለውጥ ያመጣል ተብሏል። ቡድኑ በማህበራዊ ደረገ ጽልቹ ላይ ባወጣ መግለጫ አል ፋሽር አሸባሪ ሲል ከጠራው የሱዳን ጦር ሰራዊት በማስለቀቅ በቁጥጥር ስር መዋሉን ተናግረዋል። አል ፋሽር በዳርፉር ክልል የመጨረሻ የማረፊያ ቦታ በመሆኑ አሬሴፍ አካባቢውን በብቃት እንዲቆጣጠር የሚያስችልና ለሱዳን ጦር ትልቅ ጉዳት ነውም ተብሏል። ከአርኤስኤፍ ጋር ውጊያ እያደረገ የሚገኘው የሱዳን ጦር ሰራዊቱ ይህንን ጉዳይ ተከትለው እስካሁን የሰጠው አስተያየትም ሆነ ምላሽ አለመኖሩን ቢቢሲ ዘግቧል። በተጨማሪም አማጺ ቡድሩ ባደረሰው ጥቃትም ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶች መውሰዱን እንዲሁም የጦር ሰራዊቱን ስድስተኛ ክፍል ዋና መስሪያ ቤት መያዙን ማክሎ ገልጿል። ቢቢሲ ይዞት በወጣው ዘገባም የአርኤስኤፍ ተዋጊዎችን የሚያሳዩ በማህበራዊ ሚዲያ ላይ የተሰራጩ ያሉ ቪዲዮዎች ትክክለኛነትን አረጋግጧል ይሁን የሚገኙ የሰራዊት ደጋፊዎች ተዋጊዎች አርኤስኤፍ የወታደሮች ሞራል በከፍተኛ ሁኔታ ለማዳከም የሚዲያና የሀሰት ዘመቻ አከናውነዋል ሲል ከስሷል። አርኤስኤፍ ላለፉት 18 ወራል አል ፋሽርን ከቦ በወታደራዊ ቦታዎችና በሰላማዊ ዜጎችም በተደጋጋሚ የቦምብ ጥቃት ሲያደርስ መቆየቱንም ዘገባው ጠቁሟል። በመጨረሻም ሩሲያ በኬብ ላይ ባደረሰችው ጥቃት ሶስት ሰዎች መሞታቸውን ባለስልጣናት ተናገሩ። ሩሲያ በትላንትናው እለት በኬብ ዋና ከተማ ላይ ባደረሰችው ጥቃት የሶስት ሰዎች ህይወት ሲያልፍ በትንሹ 32 ሰዎች ቆስለዋል ሲሉ የከተማዋ ከንቲባ ገልጸዋል። በጥቃቱ ሁለት ከፍታ ያላቸው የመኖሪያ ህንፃዎችም ተመተዋል ሲሉ ከንቲባው አስታውቀዋል። ከንቲባው እንዳሉትም በጥቃቱ ጉዳት ከደረሰባቸው ሰዎች መካከል ስድስት ህጻናት ይገኙበታል። ይህ በእንዲህ እንዳለ የሞስኮ ከተማ ከንቲባ የሩሲያ አየር መከላከያዎች እሁድ እለት ወደ ሞስኮ ያቀኑትን ሁለት የዩክሬን ሰው አልባ አውሮፕላኖች ሰራተኞች አውድሟል ብለዋል። ሩሲያ ሙሉ ወረራ እንደ አውሮፓውያን አቆጣጠር 2022 የጀመረች ሲሆን በአሁኑ ጊዜም በ2014 የተቀላቀለውን የክራሚያ ልሳነ ምድርን ጨምሮ አምስተኛውን የዩክሬን ግዛት ተቆጣጥራ ትገኛለች። በመሬት ላይ በሚደረገው ውጊያ በቀጠለበት ዩክሬን ሩሲያ ለኢኮኖሚ አስፈላጊ የሆኑ ወታደራዊ ማምረቻ ፋብሪካዎችንና የዘይት ተቃውሞቿን በመምታት የጦርነት አቅሟን ለመጉዳት ጥረት እያደረገች ነው ስትል በተደጋጋሚ ትከሳለች። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ በቅርብ ጊዜ አጋሮቹ የታጠቁ ኃይላቸውን የረጅም ርቀት መሳሪያ እንዲያቀርቡላቸው መጠየቃቸው ይታወሳል ይገልጻል። ይሁን እንጂ ዘለንስኪ በቅርቡ በዋይት ሀውስ ከተካሄደው ስብሰባ እንዲሁም ከአውሮፓ ህብረት ጋር ካደረጉት ጉባኤ በኋላ ምንም አይነት የጦር መሳሪያ እርዳታ እንዳላገኙ ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት በሩሲያ ትላልቅ የነዳጅ ኩባንያዎች ላይ አዲስ ማዕቀብ እንደሚጥሉ አስታውቀዋል። ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በሃንጋሪ ሊያደርጉት የነበረው የፊት ለፊት ስብሰባ መሰረዛቸውም ይታወሳል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት